በክፍል ስልሳ ሶስት ከተነሱት ዋና ዋና ሀሳቦች መካከል ከዳልተን ቆስሎ የመጡ ወታደሮች መሙላታቸውን፣ ሽማግሌዎቹ ወደ ሪስካይ ማፈግፈጉን ወሬ ይዘው ሲመጡ ድፍን አትላንታ መገረሙን፣ የኮንፌዴራሲው ወታደሮች በየመንገዱ ዳር ማንቀላፋታቸውን ማሰብ እንኳን እንደደከማቸው ሰምተናል። ካልሁን ላይ የተቃጣውን የጆንስተን ሰራዊት አፈግፍጎ አዴርስቪል መግባቱንና ከባድ ውጊያ መካሄዱን አድምጠናል። በኒሆፕ ቸርች አምባ የሞቱት የኮንፌዴራሲው ወታደሮች ቁጥር ጭራሽ እየተበራከተ መምጣቱን እርስ በርስ የሚጋጩ ሪፖርቶችን ይዘው የሚመጡ ቁስለኞችና በየጎዳናው ስደተኞች አትላንታን ማጨናነቃቸውን እስካርሌት ባለፈው ሌሊት እስኪነጋ በፓርቲው ቤት ስትደንስ አድራ ለአገልግሎት የግዷን በመሄዷ ኮንፌዴሬሲውን ወይዘሮ ሜሪ ወይዘሬንና ቁስለኞችን ስትራገም ሰምተናል። የነርስነት ስራውም እንዳንገሸገሻትና ወደ እናቷ ኤለን ለመሄድ ማሰቧን የሰሙት ወይዘሮ ሜሪ ወይዘር ይህንን ሀሳብ ድጋሚ እንዳታነሳ ሲያስጠነቅቋት ወደ ዶክተር ሚድ ሄዳ ስራ እንድታገዝ ስታዛት ነበር። እንግዲህ ክፍል 63 ትረካ ያበቃው፣ ቀጣዩ ክፍል 64 ደግሞ ምን ይዞ ይመጣ ይሆን? እንድታዳምጡት በአክብሮት ጋብዘናችኋል። ወይኔ! አምላኬ! አለች ስካርሌት በፍርሃት። ይህ ነው ችግሩ። እንግዲህ እማማ እዚህ ቆይ ትለኛለች። የቁሱ ሽታ ደግሞ ከእንግዲህ ልቋቋመው የምችለው አይደለም። እንደምነው አሮጊት በሆንኩና እንደዚህ እንደ በግ ከምነዳ ሌሎችን ወጣቶች እንደ ልቤ ባዘዝኳቸው፣ እንደ በግ በነዳዋቸው፣ እነዚህንም አሮጊት ድመቶች ጃንም ግቡ ባልኳቸው። አዎ ሆስፒታሉ አንገሽግሿታል። የሚከረፋው ሽታ፣ ተባዩ፣ ውጋት ቁርጥማቱ፣ ያልታጠበው ሰውነት ቅርናት አንገፍግፏታል። የነርስነት ሥራ የተከበረ ሙያ ነው የሚባልበት ጊዜ እንኳን ገና ድሮ አልፏል። በዛ ላይ እነዚህ የአሁኖቹ በማፈግፈጉ ጦርነት ላይ ቆስለው የሚመጡ ወንዶች እንደ ድሮዎቹ ቆንጆዎች አይደሉም። እሷንም የማፍቀር ምንም አይነት ክጃሎት አያሳዩም። የሚናገሩትም ቢሆን ውጊያው እንዴት ነበር? ምን ደረሰ? ሽማግሌጆ አሁን ምን እያደረገ ነው? ጀግናው ብልሁ ሽማግሌ ጆ ከማለት አይዘልም። እሷ ይሄ ሽማግሌ ጆ የሚሉት ሰው ጀግንነቱም ሆነ ብልሃቱ አይታያትም። እሱ ያደረገው ቢኖር ያንኪዎችን ወደ ጆርጂያ 88 ማይል ዘልቀው እንዲገቡ ዕድል መስጠት ብቻ ነው። የለም እዚህ ቁስለኞቹ ምንም ደስ የሚል ነገር የለባቸው። በዛ ላይ አብዛኛዎቹ እየሞቱ ነው፣ በፍጥነት እየተረፈረፉ ነው፣ በጸጥታ ከሕይወት እየተሰናበቱ ነው። የደማቸውን መመረዝ የበደነ ሰውነታቸውን ድንዛዜ ታይፎይቱን የብርድ በሽታውን የመቋቋሚያ አቅም ኖሯቸው አትላንታና ዶክተር ዘንድ ለመድረስ አይችሉ፣ ሳይደርሱ ይሞታሉ። ቢደርሱም አልቀው ነው የሚደርሱት። ቀኑ ይሞቃል፣ ዝንቦች በመስኮት እንደ ጉድ ይገባሉ። የእነዚህ ትላልቅ ጥቋቁር ዝንቦች ወረራ ጦርነት ያልሰበረውን የበሽተኞቹን ቅስም ያንኮታኩተዋል። እስካርሌት የመጥፎ ሽታ ጠረንና የሰው ስቃይ በውስጧ ናይንቶ በጠበጣት አዲስ ሽቶ የተነሰነሰበትን ቀሚሷን ለአብያ ሾቀው በእጇ የቁስል ማጠቢያ ሳህን ይዛ ዶክተር ሚድን ትከተላለች። ናቤት እየሰማያቱ ያለ ዶክተሩ የሟቾቹን ሥጋ በቢላ ሲሰነጥቀው ሳያስታውቁ ስሜትን መቆጣጠር መቻል እንዴት ከባድ ነው በሉ። የሰው እግር እንደ ሸንኮራ አገዳ ከሚቆረጥበት የኦፕራሲዮን ክፍል የሚመጣው የሥቃይ ድምፅ ጆሮ ከሚችለው በላይ እኮ ነው። ፊታቸው ኖራ የመሰለውን በጣም የተጎዱ ሰዎች፣ ዶክተሮችን በሞትና በሕይወት አፋፍ ላይ ሆነው የሚጠብቁትን ሰዎች፣ ጆሮአቸው በሰቆቃ ድምፅ የተሞላውን ሰዎች አዝናለሁ። ሄኔ ልጄ ይሄ እጅህ መቆረጥ ይኖርበታል። አዎን፣ አዎን፣ አዎን አውቃለሁ። ይኸውልህ ግን ተመልከት፣ ይኸውልህ እነዚህ ቀያይ የተበከሉ ስሮች ይታዩሃል። መቆረጥ ይኖርበታል የሚለውን የዶክተሩን አስፈሪ መልስ የሚጠባበቁ ሰዎች ሲታዩ የሚሰማው በጣም አሳዛኝ ምንም ፈውስ የሌለው የሕመም ስሜት እንዴት አሰቃቂ ነው በሉ። ክሎሮፎርም ማደንዘዣ በጣም ከማነሱ የተነሳ በጣም የተጎዳውን ሰው እግር ወይም እጅ ሲቆርጡ ካልሆነ በስተቀር ለመጠቀም አልተቻለም። ኦፔምማ በጣም ውድ ስለሆነ ሟቹን ከሕይወት ለመገላገል እንጂ ነዋሪውን ከሥቃይ ለማላቀቅ መገላገያ መሆኑ ቀርቶአል። ኪኒንና አዮዲን ድራሻቸው ጠፍቶአል። አሁን ስካርሌት የዚህ ሁሉ ነገር እማኝ በመሆኗ ልቧን አመማት። ምን ነው፣ እሷም እንደ ሜላኒ የእርግዝና ሰበብ አቅርባ መቅረት በቻለች! እንዴት ግልግል ነበር! በዛሬው ጊዜ ከነርስነት ሥራ ለመላቀቅ አንድና አንድ ምክንያት እርግዝና ብቻ ነው። ምሳ ሰዓት ሲደርስ ወይዘሮ ሜሪ ወይዘር ለአንድ ረኅጥ መሐይም ከተራራው የመጣ ቁስለኛ ደብዳቤ እየጻፉለት ሳሉ ስካርሌት ሹልክ ብላ ከሆስፒታሉ ወጣች። ስካርሌት ከእንግዲህ ልትቋቋመው የማትችለው ነገር ሆኖባታል። እቼም ከላይ የተጫነባት ዕዳ እንጂ በፈቃዷ የምትሠራው ሥራ አይደለም። የስድስት ሰዓት ባቡር ሲመጣ እስከ ማታ ድረስ የምትሠራውን ሥራ ይዞላት እንደሚመጣ ታውቋታል። ምናልባትም ያለ ምግብ የምትለፋበት ሥራ ሊሆን ይችላል። ሳምባዋ በሚፈቅድላት መጠን ቁና ቁና እየተነፈሰች ተቻኩላ በሁለት ህንፃዎች መሃል ሽቅብ ወደ ፒችትሪ ጎዳና ሄደች። አንድ ጥጊዛ እንደ ቆመች ቀጥላ ምን እንደምትሠራ ግራ ገባት። ወደ ወይዘሮ ፒቲ ቤትም እንዳትሄድ አፍራ፣ ወደ ሆስፒታል ግን በጭራሽ ላትሄድ ወስና ተገትራ ቀረች። እንዲህ ቅጡ ጠፍቷት እንደ ቆመች እሬት እየገሰገሰ መጣ። ዛሬማ የቆሻሻ ለቃሚ ልጅ መስለሻል። ልብሷ ተጣጥፎ በላብ ሾቆና የውሃ ፍንጣቂያ ረስረሷት ስታይ እስካርሌት በድንጋጤና በሲቃ ተሸማቃለች። ለምንድን ነው ሁልጊዜ የሴቶች ልብስ ላይ አይኑን የሚጥለው? ደሞ እንደዚህ መቆሸሿን በግልጽ እየተናገረ የሚባልገው ስለምንድን ነው? ምን ይጠቅመዋል? አሁን ምንም ነገር ካንተ መስማት አልፈልግም። ይልቅስ ወርደህ ወደ ጋሪው አውጣኝና ሰው ወደማያየኝ ቦታ ውሰደኝ። ከእንግዲህ ወዲህ በአንገቴ ቢያንጠለጥሉኝ እንኳን ተመልሼ ወደ ሆስፒታል አልሄድም ወይ ጉድ እንደ እኔ ጦርነቱን አልጀመርኩ ምን በወጣይነ እስከዚህ አበሳ ጣጣይን የማየው ርብ ሞቴ ታላቁ ዓላማችንን ልትገጂ ነው እንዴ ማሰሮ ጀበናን ጥላሸት ትመስላለህ አለው አለዋሉ አመድ በዱቄ ሳቃ የለቀስና ጋሪው ላይ አወጣኝ ወደ ትሄድ እንደነበር አላውቅልህም ብቻ እኔን ውሰደኝ ከጋሪው ዱብ ሲል ስታየው ከመቅጽበት ወይ አንዳይ ወይ አንድ እጅ ወይ አንድ ግራቶ በበሽታ ፊቱ አሸቦ ያልመሰለና ያልነጣ ያልገረጣ በወባ ያልወየበ ሙሉ ሰው በመሆኑ ደስ አላት። ከቶውንም ድህና በልቶ ጠጥቶ ጤናማ የሆነ ሰው ስላገኘች በጣም አመረቃት። አለባበሱም በጣም ግሩም ነው። ደስተው ሳይጨማደዱ ጠበው ሳይወጣጠሩና አላራምድ ሳይሉት ኮትና ሱሪው ወጥ ሆነው በልኩ ተሰፍተዋል። በዛ ላይ አዳዲስ ናቸው። ተቀዳደው እንደ ሌሎቹ ያደፈ ገላና ጸጉር እንደ ጉንዳን የወረረው ግር አያሳዩም። በጭራይ ስለ ሌላው ዓለም ኪን ያለው አይመስልም እቺን ታክል አይጨነቅም። በተለይ አሁን ሰው ጭንቀት፣ ጉስቁልናና ሐሳብ በሚያናውዘው ሰዓት የእሱ ሐሳብ የለሽነት የሚገርም ነው። ቡናማ ፊቱ ጥርት ብሎ ያበራል አፉ ከቀያይ ከናፍሩ ጋር እንደ ሴት ከንፈር ቅልብጭ ብሎ እንደ ተሠራ ሆኖ ስሜት የሞላበት ፈገግታ እያሳየ ብድግ አድርጎ ጋሪው ላይ አወጣት። ጎኗ ጉብ ሲል የግዙፍ ሰውነቱ ጡንቻ በልኩ የተሠሩ ልብሶቹን ሞላ አደረጋቸው። እንደ ተለመደው ባለ ግርማ ሞገሱ ኀያል ተክለ ሰውነቱ አንዳች ስሜት አሰረጸባት። ሰፋፊ ትከሻዎቹ እንደ ኮርማ ሻኛ ተነፋፍተው ስታይ ይሄ መንዲስ አቋሙ ረበሻት። በመጠኑም ፍርሃት ገባት። ገላው ሲነካት ክብድ ያለና እንደ ጭንቅላቱ ኃይለኛ ግፊት ሆነባት። ይገርማል። ሲያዩት ላይን የማይከብድ ጸጋን የተጎናጸፈ ጉልበት ያለው ዛል ብሎ ፀሐይ እንደሚሞቅ ነብርና ንቁነቱንም ለማነቅ እንደተዘጋጀ አይነት ነው። ምን አይነት ሸፋጭ ነሽ? አለ ፈረሱን መጭ ያለ በየማታው ሌሊቱን ሙሉ ከወታደሮች ጋር ስትድንሽ የአበባና የማጌጫ ጥብጣብ ስጦታ ስትሰጫቸውና ለዓላማው እንደምትሞች ስትሜ ስትገዘች ከርመሽ አሁን ጥቂት ቁስለኞች የመጠገኑ ጊዜ ትሸሻቸዋለሽ። ማትረቢ ሌላ ወር የለም እንዴ? ይልቅ ቶሎ ቶሎ ንዳ። ደሞ አያት ሜሪ ዌዘር ድንገት ከመደብሩ ቢመጣ ያየኝና ላሮጊቶቹ ማለቴ ለነው የዘሮ ሜሪ የዘር ይነግርብኛል። ፈረሱን ባለንጋ አንዴ ላጥ ሲያደርገው በላይ በፓውንድ ጎዳና አቋርጦ ከተማውን መሃል ለመሃል የሚሰነጥቀውን የባቡር ሐዲድ ተሻግሮ ፈረጠጠ። ቁስለኞች የጫነው ባቡር ገና መግባቱ በመሆኑ የባቡር ጣቢያው ሰራተኞች በጠራራው ፀሐይ ቁስለኞችን ከባቡር ወደ አምቡላንስና ወደ መሣሪያ መጫኛ በመኪናዎች በማጋባት ሥራ ይጣደፋሉ። እስካርሌት ስታያቸው መንፈሷን እረፍት ነስቷታል። ብቻ ከዚህ ሁሉ አምልጣ የመሄዷ እፎይታ አመዝኖ አረጋጋት። ያ አሮጌ ሆስፒታል እንደሰለቸኝና እንደታከተኝ ነገር አለች። ቀሚሷን እያስተካከለችና የፀጉር ጌጥ ማንገቻዋን አገጯ በታች አጥብቃ እያሰረች በየቀኑ ቁስለኛ በቁስለኛ ላይ ይጨምራል። ይሄ ሁሉ የጄኔራል ጆንስተን ጥፋት ነው። ያንኪዎቹን ዳልተን ላይ ገትሯቸው ይዟቸው ቢሆን ኖሮ፣ አንቺ ደደብ፣ በሚገባ ተቋቁሟቸዋል። ግን አይገባሽም። ከዚያ ወዲያ ገትር ሊያዝ ቢል ኖረው ሼርማን ሁለት ቦታ ገንጥሎ ኃይሉን እሁለት ላይ ይበጥስለት ነበር። እናም የባቡሩ መንገድም በተነጠቀ ነበር። ባቡር መንገዱ ደግሞ ጆንስተን ለማዳን የሚጣጣርለት ዋናው ዓላማ እሱ ነው፣ አለች እስካርሌት። ስለ ጦር ስትራቴጂ ምንም በማያውቅ ማየማንደበድ አንደበት ያሞኔ የራሱ ጥፋት ነው። አንድ ነገር ማድረግ ነበረበት። እንደሚመስለኝ ግን ዝም ብዬ ሳስበው እሱ ሰው መነሳት አለበት። እውነት ከማፈግፈግ ለምን ጠንክሮ እዛው አያቆማቸውም? አንቺም እንደ ሌሎቹ አንገቱ ይቆረጥ ማለት ጀመርሽ? ለምን የማይቻለውን ነገር አላረገም ብላችሁ ይሙት ትላላችሁ? ዳልተን ላይ ድል ሲያደርግ ጌታ ኢየሱስ ያለመድን ብላችሁት ነበር። አሁን ስድስት ሳምንት ባልሞላ ጊዜ ውስጥ ኬኔሳ ተራራ ላይ ያልተሳካለት ሲመስላችሁ ደግሞ ይሁዳ ከሃዲውን አደረጋችሁት። ይህም ሆኖ አሁን ትንሽ ቆይቶ ያንኪዎቹን ሀያ ማይል ያህል እንኳን ቢያባረራቸው መልሳችሁ ኢየሱስ ትሉታላችሁ። በዚህ ላይ የእኔም ቦሳ ሼርማን የጆንስተንን እጥፍ ኃይል ሁለት እጅ ሰራዊት ያለው ነው። ለእኛ ለእያንዳንዱ ቆራጥ ተዋጊ ሁለት ሁለት በነፍስ ወከፍ መድቦ ቢሞቱበት እንኳን ግድ የለው። ጆንስተን ግን አንድ ሰው እንኳን ቢሞትበትና ቢያጣ ምትክ ያገኝለት የእርዳታ ኃይል በጣም ይፈልጋል። ግን ምን አገኘ? የጂም ብራውን በጎች ናቸው የቀሩት። እና ምን ትልኩለት እንዴ? ሚሊሻዎቹም ሊሄዱ ነው እንዴ? የከተማ ጠባቂዎቹም ጭምር ሊሄዱ እንዴ? እኔ እኮ አልሰማሁም። አንተ በምን አወቅ? የጭምጭም ተወሬ ይናፈሳል። ዛሬ ጠዋት ከሚሌጅቪል በገባው ባቡር ነው ወሬው የመጣው። ሚሊሻዎችና የከተማ ጠባቂዎች ጆንሰንን ለማገዝ ሊላኩ ነው። የአገረ ገዢው የብራውን የግል አጃቢዎችም ጭምር በመጨረሻ ባሩድ ሊያሸቱ ነው። መቼም ብዙዎች ግራ ይጋባሉ። እንዲህ ይሆናል ብለው በጭራሽ አልጠረጠሩ። አገረ ገዢው እንደማይሄዱ ቃል ገብቶላቸው ነበር። ደና አድርጎ ቀለደባቸው። አገረ ገዢው ጄፍ ዴቪሲን ተሟግቶ ቨርጂኒያ ወታደሮቼን አልቅም በማለቱ በቦምብ የማይበሳ ጥይት የማይዘልቀው ጋሻ መከታ ሆኗቸው ነበር። የራሳችንን ግዛት እንጠብቃለን ባዮች ነበሩ። ጦርነቱ የገፋውን ያህል ቢገፋ እነሱ ግዛት እነሱ ደጃፍ ይመጣል ብሎ ማናስቦት አስቦት። እውነትም አሁን ግዛታቸውን ላለማስደፈር መራወጥ ሊኖርባቸው ነዋ። እንግዲህ ምን ያስቀሃል? አንተ ምን አይነት ጨካኛ አረመኔ ነህ? እዚህ የቀሩትን አረጋውያንና በከተማ ጠባቂነት የተቀጠሩት ልጆች አታስብም? ትንሹ ፊልም ሂድ ትልቁ አያት ሜሪ ዌዘርና አጎቴ ሄኔሪ ሃሚልተን ሁሉ እኮ ሊሄዱ ነው ማለት ነው። እኔ ስለ ትናንሾቹ ልጆችና ስለ አንጋፋዎቹ የሜክሲኮ ጦርነት አባቶች አልተናገርኩ። እኔ የማውራው እንደ ዊሊ ግዋኒን ስለመሳሰሉት ቆንጆ የደንብ ልብስ ስለሚያማርጡትና ጎራዴ ስለሚያወናጭፉት ጀግኖች ነው። አንተ ራስህስ የእኔ ቆንጆ፣ እኔን እንትፍታህ። እኔ የደንብ ልብስ አለብስ ጎራዴ አላወናጭፍምና የኮንፌዴራሲው ምጣ ከእኔ ገጽ ጋር አይገናኝም። በዛ ላይ ከከተማ ጠባቂዎችም ውስጥ ሆነ ከሌላ ከማናቸውም ሠራዊት ጋር ሞቼ አልገኝም። ዌስት ፖይንት ውስጥ የተማርኩት በቂ ወታደራዊ ስልት ትምህርት ስላለኝ ቀሪውን ሕይወቴን ለማቆየት እችላለሁ። ለማንኛውም ሽማግሌው ጆ እንዲቀናው ምኞቴ ነው ጄነራል ሊ እንደሆነ ያንኪዎቹ ቨርጂኒያ ውስጥ ፋታ ስላልሰጡት እርዳታ ሊልክለት አልቻለም። ስለዚህ ለጆንስተን ሊደርሱለት የሚችሉት የጆርጂያ ወታደሮች ብቻ ናቸው። በጣም ታላቅ የጦር ስልት ታዋቂ ሰው በመሆኑ ሌላም እርዳታ ባገኘ ተገቢው ነበር። ሁልጊዜ ያንኪዎቹ ከመያዛቸው በፊት ቦታዎችን በቁጥጥር ስር ማድረግ ያውቅበታል። ነገር ግን የባቡር መንገዱን ላለማስነካት ሲል ወደ ኋላ ያፈገፍጋል። ደሞ ምናለበይ ከተራራው ካባረሩትና ወደዚህ አካባቢ ወደ ሜዳው ገፍተው ከመጡ ያለ ጥርጥር ያርዱታል። እዚህ አካባቢ ሊመጡ ብላጮች? ስካርሌት፣ እንዴ ያንኪዎች ይህን ያህል ገፍተው ሊመጡ እንደማይችሉ አታው ነው እንዴ? ምነካሽ፣ ኬኔሳው ከዚህ ሃያ ሁለት ማይል ብቻ እኮ ነው የሚርቀው። እና ደግሞ ሬት፣ ወደ መንገዱ ተመልከት፣ ተመልከት! በአጀብ የሚመጣ ሰው ወታደሮች አይደሉ ወይኔ ምን ባሪያዎች ናቸው! ባሪያዎች ናቸው! ቀዩ አቧራ እየተንቧለለ ደመና መስሏል። ከደመናው መሃል የብዙ ሰዎች ኮቴና በመቶ የሚቆጠሩ ኔግሮች ጉሮሯቸው እስኪነቃ እየጮሁ የሚዘምሩት ሐሳብ የለሽ ድምፅ ይሰማል። ሬት ጋሪውን ጥጋ ሲዟ ቆመ። ስካርሌት በጉጉት ታስተውላለች። ትከሻ ትከሻቸው ላይ አካፋና ዶማ ይዘው ጥቁር ፊታቸው ላይ ላባቸውን እያንጠፈጠፉ በአንድ መኮንንና የጦር መሐንዲስ ልብስ በለበሱ ሰዎች ቡድን እየተነዱ የሚመጡ ኔግሮች ናቸው። ኧረ በስላሴ ምንድን ናቸው አለች። እንደገና ከዚያ ዐይኖቿ ፊት ለፊት እየዘመሩ ከሚመጡት መሃል አንዱ ጠቋራ ድብ ላይ አረፉ። ቁመቱ ስድስት ጫማ ተኩል ይሆናል። አሣር የሚያክል ወጠምሻና እንደ ሬንጅ የጠቆረ ሰው ነው። እንደ ኃይለኛ አውሬ ባለ ሞገሱ ነጭ ጥርሱን እያበራ ሙሲያውያን ተጓዙ የሚለውን መዝሙር እየዘመረ መንጋውን ይመራል። ከታራው ካፖ ከትልቁ ሳም በስተቀር እንደዚህ ያለ ግዙፍና ጉልህ ድምፅ ያለው ኔግሮ በምድር ላይ የለም። እንዲህ ትልቁ ሳም፣ ትልቁ ሳም የጄራልድ ቀኝ እጅ ሆኖ በእርሻ ቦታ ምስለኔ በሌለበት በአሁኑ ጊዜ ከእኛ ቤት ይህን ያህል ርቆ መጥቶ ምን ያደርጋል? ከመቀመጫዋ ግማሽ መነሳት ብድግ ብላ ቀረብ በማለት ለማየት ስትሞክር ግዙፉ ሰው አያትና እሷን በማስታወሱ ተደስቶ ያ ባልጩት የመሰለው ጠቋራ ፊቱ ሁለት ላይ ተከፈለና ፈገግ አለ። ቆም አለና ዶማውን መሬት ጥሎ ወደ እሷ እያመራ አጠገቡ ያሉትን ኔግሮች እየተጣራ ረብ ያው እትዬ እስካርሌት እኮ ናት፣ ኤሊጃ አጅፍ አስ ቃል ፕሮፌት ውድም በቤቴ ስካርሌት እጃትላችሁ። በሰዎች በሰዎቹ መሃል ግራ መጋባት ተፈጠረ። እየተተራመሰ የሚሄደው ሕዝብ ቆም ብሎ በጥርጣሬ ፈገግ አለ። ትልቁ ሳ ሌሎች ሦስት ግዙፍ ኔግሮች እየተከተሉት ወደ ስካርሌት ሰረገላ ሲመጣ አንድ የሚጣደፍና የሚጮኽ መኮንን ወደሱ እሱ እየመጣ ተመለሱ፣ ተመለሱ፣ ተመለሱ! ና ወደ ሰልፍ ግቡ እናንተ ነግሬያችኋለሁ፣ ተመለሱ! አለበለዚያ እኔ የማደርገውን አውቃለሁ። ወይኔ እትዬ እስካርሌት አንቺ ነሽ እንዴ? እንደምናደርሽ መቤት። አንተ ሰውዬ ተመለስ። እዚህ ዓመፅ ልትፈጥሩና ሰውና ልታዘዝ እንዲህ ልታለሳሱ ነው እንዴ? እግዚአብሔር በሚያውቀው እነዚህ ጎረምሶች ከጠዋት ጀምሮ እንደ በጠበጡኝ አሉ። ውይ ሻምበለራ፣ እንዳለም አካትስደባቸው። ውይ የእኛው ልጆች እኮ ናቸው። ይሄ ካቧችን ትልቁ ሳም ነው አሊጃም፣ አፓስልም፣ ፕሮፌትም የታራ ልጆች እኮ ናቸው። ወይተው ያናግሩኝ እንጂ፣ እንዴ ናችሁ ልጆች? ስካርሌት ሁሉንም ጨበጠቻቸው። ትንሿ ቀይ እጇ በትልቅ ጥቁር መዳፍ ውስጥ ተዋጠች። አራቱም እሷን በማግኘታቸው ፈነደቁ። አብረዋቸው ለሚቀመጡት ጓደኞቻቸው እንዴት ያለች ቆንጆ መቤት እንዳለቻቸው እያሳዩ ተኩራሩ። አድማጮቻችን ከክፍል 64 ትረካ ጋር ቆይታ አድርጋችኋል። ክፍል 65ን እንደዚሁ በሰዓታችን እንጠብቃችኋለን። ስላደመጣችሁን እጅግ አድርገን እናመሰግናችኋለን። ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል ተርጓሚ ነቢይ መኮንን ተራኪዎች ዳንኤል ሙሉነህና ትዕግሥት አለሙ